ግን የሚለው አቤላ ግን እንዴት ነው ወጤ ረገጥከው ማለት ነው። እና አንተ የምሩታን የምትወዳት የምታከብራት እንደት የምታያት ቢሆን ወንድሟን በሷ አጠገብ እንደዚህ አትናገርም ነበር። እንደዚህ ልትናገር አትችልም ነበረ። እሱ ትላንትና ያደረገበትን ምክንያት ታውቃላችሁ እናንተ ራሳችሁ ማለት ቡዜ፣ ደግሞ ሩታን ብቻ አትጫኝ። ወንድምሽን ሄደሽ ጥፋቱን እንት ማለት አለብሽ ማስቆም አለብሽ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖች እንዴት ናችሁ? ደህና ናችሁ? ላይክ በማድረግ ቪዲዮን ይጀምሩ። ማለት ነው እና ትላንትና አብሯቸዋል። በእርግጥ ተጣልቷቸዋል። ግን የተጣላችሁ እህቷ እህት ናት አይደል? እቺ ስጋው እስከሆነ ድረስ መከልከል ይችላል። እቺ ልጅ ተደብቃለች፣ ተሸሽጋን የመጣችሁ ከችግር ከመከራ ማለት ነው። ወንድምሽ እያሰቃያት የውስጧን ማን ያውቃል? እኛ እኮ አናቅም፣ አላየንም። ስላላየን አናቅም ማለት ነው። ስለዚህ አንቺ ወንድምሽን ነው ማስተካከል ያለብሽ። ወንድምሽን አስተካክለሽ ነው እሷን መጫን መጫን ያለብሽ ማለት ነው። ግን ሁልጊዜ የአብርሽ ቤተሰቦች ሩታዬን ትጫናላችሁ፣ ለምን አትጫኗት። እቺ ልጅ እረፍት ታድርግ፣ በቃ እረፍት ትፈልጋሉ አለ ሰዎች በታስብበት እንድታስብበት ራሱ ጊዜ አልሰጣችኋትም። አንዴ እሱ ከዛ ጋ ሂዶ ያጨናንቃታል። አንዴ ከዚህ ጋር ጋሽዬ ይመጣል። አንዴ ከዚህ ጋር አንቺም ደግሞ ተጨማሽ። ነገ ደግሞ ሌላ ሰው ይመጣል ማለት ነው። ስለዚህ ለልጅቷ እንድታስብ ፋታ አልሰጣችኋትም ማለት ነው። እና አቤላ ደግሞ እንጣጥንጣጥ አትበል። ብዙም አንተ አይመለከትም። እዚህ ውስጥ በባልና ሚስት ውስጥ አትግባ ቡዜ። እሺ የአብርሽት ናት እንበል። ልጁ ደግሞ የሩታዬ ወንድም ነው። እሺ አንተ ምን ቤት ነህ? የምን የማል አራጋቢ ነህ? አንዴ ከሩታ ትሆናለህ፣ ከአንዴ ታብርሽ ትሆናለህ ማለት ይሆናል የማን አራጋቢ? ለምዶ ከአንተ ለምዶ የምታራግበው ስርዓትን ይዘህ አርፈክ ብትቀመጠው እንደ ፍሬም አንተ ምጄን ብታወጣ ነው የሚሻልክ ማለት ነው ሳትዘቀዘቅ ስለዚህ እኔ በሩታዬ የምሬ ነው የምላችሁ አንድ ስህተት ስታወራ አይቼባት አላቅም ግን አብርሽ ሁሌ ሩታን እንደዚህ እሷን መጥፎ መጥፎን እንድትታይ ወዴንስ እሱን እንዲወድ እሷን እንዲጠላት የሚያደርገው ፓርት ሁሌ በቪዲዮ ላይ ብዙ ጊዜ አለ በተጣሉ ቁጥር ማለት እሷ ግን አንድ ቀን እሱ እንዲጠላ የምታደርግበት ፓርት የለም ሚዲያ ላይ ከሚወጣው ነገር ውጪ ማለት ነው። ስለዚህ አብርሽን ስህተትን ስህተቴ ነው ብለህ ተቀበል እንጂ ኦዲዬንስ ይቅርታ ጠይቃ ስላለ አደለም መጠየቅ ያለብክ ማለት ነው። እና ደግሞ ብዙዬ ደግሞ ሩታን ሳይሆን መጫን ያለብሽ አብርሽን ነው። ምክንያቱም ስተት ያለው እሱ ጋ ነው እሷ ጋ አደለም። ዛሬም በጭለማ ውስጥ ግቢ አትበያት ማለት ነው። ምክንያቱም አንቺም የማታደርግ ነገር ነው። ለምን ሁሌች ልጅ እየተቃጠለች ለምን ትኖራለች? ልጅ ና ታሳድጋለች። ያ አባቱ አባት ነው ግን ማሳደግ አያቅታትም። ሲንግል ማሞሆን ከብዳትም ብዙዎቻቸው ሲንግል ማሞ ነው ቁጭ ብሎ የለ እንዴ ስለዚህ፣ ብዙም ባታጨናንቋት አሪፍ ነው ባይነኝ ማለት ነው። እና ፋሚሊዎቼ ምን ትላላችሁ? ኮሜንት ላይ ሀሳብ አስተያየታችሁን ጻፉ።